የኢትዮጵያ መንግስት ለግብፅ ምላሽን ሰጥቷል። ኢትዮጵያ በወሰኗ ውስጥ የሚገኘውን የተፈጥሮ ሀብት ለመጠቀም ከማንም ፈቃድ የመጠየቅ ግዴታ የለባትም ብሎ ውጭ ጉዳይ ሚኒስትር በሰጠው ጋዜጣዊ መግለጫ መንግስት ግብፅ ቀኝ ገዢው አስተሳሰቧን አሽቀንጥራ በመጣል ወደ ትብብርና ውይይት እንድትመጣም ማሳስቧል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስትር ከቅኝ ግዛት ዘመን ባልተላቀቀ አስተሳሰብ ተይዘዋል ያላቸው የግብጽ ባለስልጣናት የሚያሰሟቸውን ተደጋጋሚ የውይይት ክልከላና በግልጽ የሚሆን በተዘዋዋሪ የሚሰነዘሩ ማስፈራሪያዎችን አጥብቆ ኮንኗል። ሚኒስትሩ የነን ያስታወቀው ለህዝብ ይፋ ባደረገው ጋዜጣዊ መግለጫ ነው። የግብፅ ባለስልጣናት የሚያሰሟቸው ተደጋጋሚ ውይይትን በአጽንት የሚሽሩ መግለጫዎች እንዲሁም በግብፅ የሚሆን በተዘዋወር የሚሰነዘሩ ማስፈራሪያዎች የግብፅ መንግስት ያንደኛውን ክፍለ ዘመን እውነታዎች መቀበል አለመቻሉን የሚያሳዩ መግለጫዎች መሆናቸውን መግለጫው አመላክቷል። በቀኝ ግዛት ዘመን አስተሳሰብ የተጠመቁ አንዳንድ የግብጽ ባለስልጣናት በናይል ወንዝ ውሃ ላይ ብቸኛ ባለቤትነት እንዳላቸው ያስባሉ። የቀኝ ግዛት ዘመን ስምምነቶችን በመጥቀስ በታሪክ የተረጋገጠ መብት የሚሏቸውን አቋማቸውን ያሰማሉ። ካይሮ የፈለገችውን የሚያደርጉ ደካማና የተከፋፈሉ ጥገኛ መንግስታት እንዲኖሯት በማሰብ የግብጽ ባለስልጣናት በአፍሪካ ቀንድ ውስጥ ኢትዮጵያን ያካተተ ግን በእሷ ብቻ ያልተገደበ የማተራመስ ዘመቻ እያካሄዱ እንደሆነ ሚኒስትሩ ገልጿል። ይህ የተሳሳት አካሄድና ጥረት የአመራርና የአስተሳሰብ ድክመት ውጤት መሆኑን አስረድቷል። ኢትዮጵያ ይህንን ኢትዮጵያን በፍጹም ያላንበረከከው ጊዜ ያለፈበት የጥቃት አካሄድ ለመተው ጊዜው አሁን መሆኑን ጠቁማለች። ኢትዮጵያ በፓን አፍሪካኒዝም ላይ ያላት ጽኑ አቋምና በአገሪቱ በነበሩ የጸረ ቀኝ ግዛት ትግሎች ሁሉ ድጋፍ ያደረገችበት ረዥምና ኩሩ ታሪክ እንዳላትም ገልጿል። በመሆኑም ኢትዮጵያ ካይሮ ለማስወገድ እየተቸገረች ያለችውን የቀኝ ግዛት አስተሳሰብ ወይም አገዛዝ ቅርሶችን የምታስተናግድበት ቦታ የላትም። ከሀገር ውስጥ የሚመነጨው አባይ ወንዝ ለናይል ተፋሰሱ ውሃ 86 ፐርሰንት ያለ አስተዋጽኦ የሚያደርግ ሲሆን የአባይ ተፋሰስ ኢትዮጵያን 7 ፐርሰንት የገጸ ምድር ውሃ ይሸፍናል። ኢትዮጵያ ልክ እንደ ሌሎች ተፋሰስ ሀገራት ሁሉ ይህን የተፈጥሮ ሀብት የመጠቀም መብት አላት። ፍትሃዊ፣ ምክንያታዊ እና ፍትሃዊ አጠቃቀም በዚህ ሁኔታ ተፈጻሚነት ያለው ዓለም አቀፍ ሕግ መሰረታዊ መርህ ነው። ኢትዮጵያ በወሰኗ ውስጥ የሚገኘውን የተፈጥሮ ሀብት ለመጠቀም ከማንም ፈቃድ የመጠየቅ ግዴታ እንደሌለባት የውጭ ጉዳይ ሚኒስትር መግለጫ በተደጋጋሚ በአጽንኦት አንስቷል። በቀድሞ ጊዜ ግብጽ ለድርድር የቀረበች በማስመሰል በእንቅፋትና ብቸኛ የውሃ ባለቤትነት ጥያቄዋን መፍትሄ እንዳይመጣ ስታደርግ ቆይታለች። አሁን ግን ውይይቱን የመካድና የጠላትነት ንግግሯን የማጠናከር ፖሊሲ ይፋዊ ሆኗል። ግብፅ ውይይቱን በመካድ ግጭት ለመቀስቀስ እየሞከረች ነው። ሚኒስትሩ ይህንን ኃላፊነት የጎደለው ባህሪ ያሳሰበችው አካላት ሁሉ እንዲያወግዝ ጥሪ አቅርባለች። የኢትዮጵያ የልማት ምኞቶች እና እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ ፕሮጀክቶች የአፍሪካ የራስ መተማመንና እድገት መገለጫዎች ናቸው። ካይሮ በምትሰራው አሉባልታና ንግግር ከመጠመድ ይልቅ ከኢትዮጵያ ልማት ጋር አብሮ ለመኖር መማርና ለጋራ ብልጽግናና ልማት በቅን ልቦና ወደ ትብብር ማዕቀፍ ለመስራት መወሰን ብልህ አካሄድ መሆኑን መግለጫው አመላክቷል። አለም አለምና አፍሪካ የሚፈልጉት ግጭትና መናቆር ሳይሆን የበለጠ ትብብርና ውይይት ነው። ኢትዮጵያ የአባይ ወንዝን አሁን ያለውን ወደፊት የሚመጣውን ትውልድ ፍላጎት ለማሟላት የመጠቀም መብቷን በማረጋገጥ ጽኑ አቋም እንዳላትና በፍትህና በእኩልነት መርሆች ላይ የተመሰረተ ለሁሉም ወገኖች የሚጠቅም መፍትሄ ለመፈለግ ክፍት መሆኗን ገልጻለች። ይህንን ይመስላል ኢትዮጵያ ለግብፅ የሰጠችው መግለጫ አብራችሁን ስለቆያችሁ ከልብ የመነጨ ምስጋናችን ይድረሳችሁ ሰላም